አሜን ለእግዚአብሔር ክብር። ኢየሱስ ያድናል እና እኔ ጌታ ኢየሱስ ክብሩን ይውሰድ። 2016 እና 2017 ከባድ ነገር ማለት ከባድ ጨለማ ውስጥ ነበርኩ። ሰው የሚያውቅ የማያውቅልኝ ጨለማ ውስጥ ነበርኩኝና እዚህ ቸርች በተመላለስኩኝ፣ እዚህ ቸርች በመጣው ቁጥር እያንዳንዱ ጨለማዬ እየተገፈፈ እየተገፈፈ ብዙ አዋጅ፣ ቀን በቀን አዋጅ እየተገለበጠልኝ ብዙ ብዙ ነገር ከሁለት ሺህ አስራ ስድስት ጀምሮ ነው። በቃ በጣም ሲጨንቀኝ ፕሮፌት ጋር ነው የሄድኩት። እግዚአብሔር ዘመኗን ይባርክ። በእውነት ጌታ ኢየሱስ ብድራትሽን ይክፈልሽ። ሌላ ምንም አይደለሽም እና በጣም ተጨንቄ ባለው ሰዓት ጌታ ኢየሱስ እግዚአብሔር ይባርካት። እኔ የልጆች እናት ነኝ፣ አራት ልጆች አለኝ፣ ባለቤት አለኝ። ምንም ምንም ነገር በቃ እኔ እንዲህ ነው በኢኮኖሚ ብዬሽ በእንትን ነገር ምንም የተጎዳሁት የተጎዳው ሰው አይደለም። ግን ጠላት በብዙ ሊያስጨንቀኝ እና በብዙ እብደት ውስጥ ወደ እብደትም ወደ ሞትም እየገባሁ ወይ ራሴን እናጠፋ ወይ በቃ እራሱ አስጨንቆ ሊገላይ ማለት ነው። በዚህ ሰዓት እያለ ቀጥታ በተጨነቁ ሰዓት ፕሮፌት ጋር ነው የሄድኩት። ጌታ በዚህ ሰዓት ፕሮፌት ያለች መስስ ያለበትን ጨለማ ውስጥ እንዳለው ታውቃለች ማለት ሰ ወይም ውጪ ነው። ወይ በዚህ ነው በቃ ይሄን ነው ጠላት በሌላ ያወጀውም እያለኝም ያለው ይሄን ነው። ግን እግዚአብሔር ክብሩን ይውሰድ፣ እዚህ ቸርች በእውነት ብዙ ነገር ተራግፎልኛል። አሁን ወደ ኖርማል በቃ ወደ ጤንነት ወደ ደስ የሚል ህይወት ውስጥ ገብቻለሁ። ለእግዚአብሔር ክብር ይውሰድ። አክብሩላት እግዚአብሔርን በጨብጨባ ጌታ ክብሩን ይውሰድ። ባለፈው በዚህ ሶስት ቅዱስ በሆነ በረከት ታገኛላችሁ ስትለኝ አሜን አሜን እያልኩኝ ወሰድኩኝ። ያው ጠላት አትሻገሪም ነው የሚለው፣ እግዚአብሔር ደግሞ ይሄንን ዓለም እሱ ያየው ነው የሚሆነው እንጂ ጠላት በእናንተ ላይ ያለው አይሆንም። በጌታ በኢየሱስም እውነት እዚህ ቸርች ስትመጡ አትሻወዱ፣ እያንዳንዱ ከአፋ ቃል የሚወጣውን ነገር ተንደርድራችሁ አሜን ብላችሁ ውሰዱ። በእውነት በፍሬ ፍሬያማነት ትሆናላችሁ። ጣምጥቼ የምጠብቀው የሆነ ነገር ትላለች አሜን። አምላው በቃ ለምን በህይወቴ እያየሁ ያለው ነገር ስላለ ማለት ነው። ስለዚህ የሆነ ባለቀር በዚህ ሶስት ቀን ውስጥ በዚህ ሶስት ቀን ውስጥ ያለች ሰምቻለሁ ድምፅ እያለች ስታወች አሜን አልኩኝ። ከዛ በአሉ አዜ ማቀን ነው ሁለተኛ ሁለት ቀን ምናምን ሶስት ቀን ሲቀረው ፍላስ ስክሪን ቲቪ ቲቪ ልቀይር ሀሳብ ላይ ነበርኩኝ። ከባለቤቴ ጋር እየተማከረ ሀሳብ ላይ እንደዚህ ሆነ፣ ቲቪ ቲቪያችንን እንቀይራለን ምናምን ሰው ሀሳብ ውስጥ ነን እና ቲቪ ተሸክመው አምንቶ ቤቴ ውስጥ አስቀምጠ ቁጭ አድርገውልኛል። ከጂ ፓስ ጋር እኔ የለውም ከዛም እኔ የለውም አስተካክለ ቁጭ አድርገው እኔ የለውም ቆይቼ አስተካክለ ቁጭ አድርገው ምናምን ሄድ እና ስመጣ ልጆቼ ሰርፕራይዝ አሉኝ። የሚገርመው ነገር እና ትዝ ያለኝ በሶስት ቀን ውስጥ ያለው የሆነ በረከት ይመጣላቸዋል ያለችው ይሄንን ነው እንዲ ብዬ ጌታን አመስግኝ። ደስ ብሎኝ ለእሷም እራሱ እንደውዬ ምስክርነቱ ነግሬያታለሁ እና የዚህ በረከት ተካፋይ ሆኛለሁ። እግዚአብሔርን አመስግኑልኝ። ጌታ ጭብጨባ ክብር ይሁንልህ። ሃሌሉያ፣ ኢየሱስ ጌታ ነው። እግዚአብሔር ክብሩን ይውሰድ። ያው ጌታ ክብሩን ይውሰድ። ሌላ ምንም ነገር የለም። ጌታ በዚህ ውስጥ በጸጋ በብዙ በፈውስ በጸጋ በበረከት ጌታ በዚህ ውስጥ በዚህ ቤት እየሰራ ነው። በፕሮፌት እየሰራ ነው። እግዚአብሔር ዘመኗን ይባርክ። በሌላም ቦታ ያላችሁ በእውነት በሌላ አገርም በሁሉም በዚህ በኢትዮጵያ ክልል ያላችሁ በእውነት በዚህ ቸርች መታችሁ ጸጋ ተካፈሉ። በእውነት ብዙ ፈውስ ታገኛላችሁ፣ ብዙ ፈውስ ያገኛችኋል፣ ብዙ በረከት ያገኛችኋል። ጌታ ኢየሱስ ክብሩን ይውሰድ። አመሰግና። ለጌታ ጭብጭብ እግዚአብሔር በዚህ ቤት አለ።